ሰላም። ከአትክልት እንዲሁም ከፍራፍሬዎች ይልቅ ስጋን ማዘወተር ለትልቁ አንጀት ካንሰር ተጋላጥ ሊያደርጎት እንደሚችሉት ያውቃሉ? ዶክተር ቢኒያም ፍሳኔኝ አብራችሁ ቆዩ። የአንጀት ካንሰር ወንዶችም ሆነ ሴቶችን እኩል ያጠቃል። ዕድሜያቸው በዋናነት ከ45 ዓመት በላይ በሆኑ ሰዎች ላይ ይከሰታል። የአንጀት ካንሰር ቀድሞ ምልክቶች ላያሳይ ይችላል። ነገር ግን አንዳንድ ምልክቶች ይኖሩታል። ለምሳሌ ከወትሮ በተለየ ሁኔታ ማስቀመጥ ወይም ድርቀት፣ ደም የቀላቀለ ሰገራ፣ የሆድ ሕመም፣ ምክንያቱ ያልታወቀ የክብደት መቀነስ፣ እንዲሁም የድካም ድካም ማለት የአንጀት ካንሰር ምልክቶች ናቸው። ለአንጀት ካንሰር ተጋላጭ ሊያደርጉን የሚችሉ ነገሮች ምንድን ናቸው? እድሜያችን ከ45 ዓመት በላይ ከሆነ ብሎም ቤተሰብ ከዚህ በፊት የአንጀት ካንሰር ከነበረበት፣ አትክልቶችን እንዲሁም ፍራፍሬዎችን አለመመገብ ይልቅም ስጋን ማዘውተር፣ ሲጋራ ማጨስ እንዲሁም አልኮል መጠቀም ለአንጀት ካንሰር ተጋላጭ ያደርገናል። አንጀት ካንሰርን እንዴት መከላከል እንችላለን? አመጋገባችንን ማስተካከል ዋና መከላከያ መፍትሄው ነው። አትክልት እንዲሁም ፍራፍሬዎችን ማዘውተር፣ ሲጋራ የሚያጨሱ ከሆነ እንዲሁም አልኮል የሚጠቀሙ ከሆነ ማቆም፣ በቂ የአካል ብቃት እንቅስቃሴ ማድረግ፣ እድሜው ከ45 ዓመት በላይ የሆነ ሰው ደግሞ ለአንጀት ካንሰር ቅድመ ምርመራ ማድረግ ይኖርበታል። ይህ ቅድመ ምርመራ በዋናነት ኮሎኖስኮፒ በሚባል ካሜራ ባለው መሳሪያ በፊንጢጣ በኩል በመግባት አንጀት ላይ ያሉ ለጦችን ማየት የአንጀት ካንሰር ገዳይ ከሚባሉ የካንሰር አይነቶች ውስጥ ቀዳሚ ድርሻን ይወስዳል። ከላይ የተነጋገርናቸውን ምልክቶች ካስተዋሉ በጊዜ ምርመራ በማድረግ በቶሎ ሕክምና ማግኘት ይቻላል። ከዚህ በተጨማሪ በየጊዜው ለአንጀት ካንሰር ቅድመ ምርመራ በማድረግ ነገሩን በጊዜ ማወቅ ይቻላል። ሰላም።